በቃ ሁሌ እኔ ፕራንክ አደረግሻለሁ ስለምል፣ ብቻ ፕራንክ ነው ውድት ያለሽ ዝም ብለሽ እኔ እያመመኝ። ወይኔ ወይኔ ወይኔ ወይኔ በቀረብኝ ወይኔ በቀረብኝ፣ የዛሬው ቪዲዮ በቀረብኝ፣ ወይኔ ቤት ውስጥ የሉም ወይ ሰዎች? በማርያም ተኝተዋል። እባክህ ተኝተዋል፣ አትቀሳቀሳቸውም እንዴት። አዳታማ ተኝተዋል የሚባል ነገር አለ እንዴ? ቀሰቀስኩት አልነሳ ማለት ሰውዬው። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሁድና የተከበራችሁ የቻናሌ አድማጭ ተከታታዮች ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አልሐምዱላ፣ እኔ በጣም ሰላም ነኝ። ዛሬ የውላችሁ በሆነ በአዲስ ነገር መጥቻለሁ። እሱም እንግዲህ በጣም ልዩ የሆነ ነገር ነው። ምን ብዬ እንደምነግራችሁ ለራሱ አላውቅም። አንድን ሰው ፕራንክ ላረግ ነው። ይነቃብኛል ወይስ አይነቃብኝም? ፕራንክ ማረገው ያው ይሄ ጥምጣም ይታያቸዋል ብዬ አስባለሁ። ይሄን ጥምጣም እጄ ላይ እንደዚህ ጠመጥማለሁ፣ እጄ ላይ እንደዚህ ጠመጥመዋለሁ። ትናንሹ ትላት ርበይን። ከዛ ጊንጥ እጄ ላይ በላኝ፣ ቪዲዮ እየሰራሁ ፎቅ ወጥቼ ቪዲዮ ልሰራ ስቤ፣ ጊንጥ እጄ ላይ በላኝ፣ ሐኪም ውሰዱ፣ ይብላቸው እምቢ አሉኝ፣ ያላለው ማለት ነው። እና ፕራንክ ልሰራ ነው ይሄ ሰው ይነቃብኛል ወይስ አይነቃብኝም? አህመድ ይነቃብኛል ወይስ አይነቃብኝም? የሚለው ሰዎችን በጣም አስቸጋሪ ናቸው። እስኪ ቆይ እስከመመለስ እየጠራኝ ነው ሊሄድለት እና ከዛ መጥቼ ያን ሰው ፕራንክ እናደርጋለን አብረን ማለት ነው። እንዳትናገሩ እሺ። እና እንዳይነቃብኝ ዱዐ አድርጉልኝ፣ እንዳይነቃብኝ ዱዐ አድርጉልኝ፣ እሺ እንግዲህ እንዳይነቃብኝ ዱዐ አድርጉልኝ። በጥቅሉ አብራችሁ ይቆዩ። ልደውልላት ነው ልጅቷን፣ ልደውልላት ነው። ስሟን መጨረሻ አካባቢ ላይ እነግራችኋለሁ ማን እንደሆነች። አብራችሁ ይቆዩ። ታነሳለች ወይስ አታነሳም የሚለውን አብረን እናያለን። አያነሱም። አያነሱም። አሎ አሎ፣ እንዴት ነሽ? ደህና ነሽ ወይ? ዛሬ በጣም እንትን አልኩ። ቪዲዮ ሰራለሁ ብዬ ፎቅ ወጣሁና ሳላስበው ዝም ብዬ ግድግዳው ላይ ድግፍ ብዬ ነበር እየሰራው የነበረው። ቁጭ ብዬ ነበር ምሰራው። ጊንጥ እጄ ላይ በላኝ። የብረ ነው እውነት አልቻልኩም።

መልሳ ትደውላለች መልሳ ትደውላለች አላምንህም አላምንህም አላምንህም እያለች ነው። ስለዚህ ጠብቁኝ፣ ምክንያቱም ፕራንክ ያደርገኛል ብላ ስለምታስብ ይሆናል። ገባችሁ አይደለ? ጠብቁኝ ትደውላለች። አሁን ማለት ነው በሚገባ እንደምትደውል ማለት ነው። አሁን ሪከርድ አደረግላታለሁ። አንቺ ትቀልጫለች እንዴ የምርህን ነው የምርህን ነው ትለኛለች እንዴ እኔ እንትን እያለኝ ደህና ሁኚ ሐኪም ሊሄድ ነው። እኔ ሰዎቹ ይዘው ሊሄዱ ነው። ከዛ ትደውላለች። አሁን እየጻፈኝ ነው፣ እየጻፈኝ ነው። ትደውላለች፣ ሪከርድ አድርጌላታለሁ። ትደውላለች፣ ዝም ብላችሁ ጠብቁ ማለት ነው። ደብትር ግን አልተያዘችም። ልትያዝ እንኳን አልቻለችም በጭራሽ ማለት ነው ምንም በቃ አልያዝም ብላለች ወላሂ በለኝ አለች ወላሂ በለኝ አለች እንግዲህ አሁን ዝም ብላችሁ ተመልከቱ ወላሂ ልላት ነው አሳብዳታለሁ ዛሬ ዝም ብላችሁ ተመልከቱ ዛሬ ፊልም ነው የምንሰራት ማለት ነው ሳላስለቅሳት አልቀርም። ደወለይ ደወለይ ተመልከቱ። አሎ አሎ። እንዲህ ምን አስበሽ ነው? እኔ እንደዚህ ዝምብዬ ቀልዳለው እንዴ ኔ እንትን አለኝ። በቃ ሁሌ እቀልዳለሁ። ሁሌም መቀልር ነው እንዴ ስራዬ? እንትን አለኝ ዝምብለሽ ታናድጅኛለሽ እንዴ። በቃ ሁሌ እኔ ፕራንክ አደርግሻለሁ ስለምል ብቻ ፕራንክ ነው ርት ያለሽ ዝምብለሽ፣ እኔ እያመመኝ። ወይኔ፣ ወይኔ፣ ወይኔ፣ ወይኔ፣ ወይኔ በቀረብኝ። ወይኔ በቀረብኝ። የዛሬው ቪዲዮ በቀረብኝ። ወይኔ እኔ ጉዴ! እሽ እሽ፣ ያሉም ከቤት ውስጥ ሰዎቹ ቤት ውስጥ ያሉም ሰዎቹ በማርያም ተኝተዋል። ኧረ እባክህ ተኝተዋል፣ አትቀሳቀሳቸዋም። እንዴት አዲታማል? ተኝተዋል የሚባል ነገር አለ እንዴት? ቀሰቀስኩት አልነሳ ማለት ሰውዬው ኧረ የጮኩበት ነበር። አይዘማም አይሰማም። በቃ በቃ በቃቸው በቃቸው በቃቸው በቃቸው ዘጋሁባት። በግድ በመከራ ነው ያሳምንባት። አላምን ብል እየደወለኝ ነው አላምን ብላ ማለት ነው። በግድ በመከራ ያሳመንኳት ማለት ነው። አላምን ብላ ወይኔ ጉዴ በላ አላምን ብላይ በግድ ነው ያሳመንኳት ማለት ነው። በግድ የደወለኝ ነው። አሁን የደወለኝ ነው። ተመልከቱ እ እና የመጨረሻ በግድ ነው ያመነችልኝ። አላምንልኝ ብላ ማለት ነው። እና አንሳልኝ እያለኝ ነው። አንሳልኝ ወይኔ ጉዴ በላ አቤት አቤት በግድ በመከራ ነው እንግዲህ አመንሹ ፕራንክ ተደርገሻል ለማንኛውም ፕራንክ ተደርገሻል ይህ ነው ወቂ ማለት ነው እንደዚህ መሆን ነው ወቂ በግድ በመከራ ቢሆንም ዋናው የሚፈልገው አንቺ ፕራንክ ማድረግ ነበረ ፕራንክ ተደርገሻለ ዛሬ ማለት ነው እናመሰግናለን ደናቆይ ሰርች ላት አለው ማለት ነው። በስተመጨረሻ ነው እንግዲህ ፕራንክ ያረኳት፣ ፕራንክ አልሆንልኝ ብላ ማለት ነው። በጣም ጎበዝ ናት። እንዴት ፕራንክ እንዳልሆነች ለራሱ በጣም እኔ እንጃ። ከዚህ በፊት ምናልባት ፕራንክ አረግሻለ ፕራንክ አረግሻለ ስለምላት ሊሆን ይችላል። እንግዲህ ዛሬ እማ ወይሽ ፕራንክ ፕራንክ ተደርጋለች በማሜ ማለት ነው። ያበደ ፕራንክ እንግዲህ፣ ጊንጥ በላኝ ብዬ ፕራንክ አድርጋታለው ማለት ነው። በሚገርማችሁ ሁኔታ እያበደች ነው፣ አሁንም እየደወለኝ ነው ማለት ነው። ጠናዳለች ብላ ጠናዳለ ማለት ነው እና እንደዚህ ፕራንክ አድርጌያታለሁ። ዛሬ ማዋይሽ ዩቱብ ቻናልን በዚህ አይነት መልኩ እንግዲህ ጉዱ ፈልቷል ማለት ነው። ዛሬ ሌለበት ቡድና የተከበራችሁ የቻናል አድማጭ ተከታታዮች፣ ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።